ማመጣቸው ነገሮች ሌላ ናቸው፣ ሌሎች ናቸው። ለምሳሌ ወለጋ ሄዳ ትዝ ይላችሁ፣ የዘራችሁን ዘር ደግሞ ያመጣዋል? ያመጣዋል። ጂጂ የዘራችሁን ዘር ወለጋ ሄዳ ለምንድን ነው አማርኛ መታወሩት አለቻችሁ። በሰላም እየኖሩ ያሉ ሴትዮች፣ ጀርመናዊት ሴትዮ፣ ጀርመን ሀገር የምትቀመጥ ወለጋ ሄዳ ለምንድን ነው አማርኛ የምታወሩት? አለቻቸው። አዲስ ነን አልመጣንም ሲሎት ሰፋሪና ትነቀላላችሁ። ይሄ የወለጋ ኦሮሞ ባህሪ አይደለም። በነገራችሁ ላይ የወለጋ ኦሮሞች እንዲህ አይደለን። እኔ እንደውም እኔ ስላደግኩበት ምናምን ልትሉ ትችላላችሁ። አይዶን ነው። ግን እኔ ወለጋ ኦሮሞ እናትና አባቴ የምሬ ነው። ማንን ነው እናትና አባት የሚያሳድጉት? ማንንም ያስተምራሉ። ማንንም ይወዳሉ። ማንም ቤታቸው ማኖር የሚያኖሩ ሰዎች ናቸው። ዘይዶን ኬር አማርኛ ቻልሽ አልቻልሽ፣ ገብቶሻል። ፍቅርን በመኖር ነው የሚያሳዩሽ፣ በመኖር ደ ሞስት ኳየት ሰዎች ናቸው። አያወርም የድርጊት ሰዎች ናቸው። የድርጊት ሰዎች ናቸው። አሁን እኔ የአማራ ኦሮሞ ምናምን ይሄ ስድድቡ አይጠቅመኝም ለአማርም ለኦሮሞ አይጠቅሙም። የሚጠቅመው ለቲክቶክ ተሳዳቢው ይጠቅማል። ገንዘብ ይሰራሉ። ኦኬ፣ ገንዘብ ይሰራሉ፣ ገንዘብ ይሰሩበታል ለተሳዳቢው ለእኔ አይጠቅመኝም። እኔ ገንዘብ እየሰሩ አይደለም። አስቀረጸችን መጤት ሌላ ብሔር ቤተሰብ ተወላጆችን እንደምንጠላ፣ እንደምናሳድ፣ እንደምናፈናቅል ለኢትዮጵያውያን ነግራቸዋለች። የወለጋ ኦሮሞ ነይና እኔና አንቺ እንጠያይቅ የማን ዘር እንደሆንኩኝ እንጠያይቅ። እዚህ ላይ እዚህ ላይ አይን ሆነ በማለት ነው ኦሮሞ ነኝም ብል ኢትዮጵያዊ እናት የሚቀርብብኝ ከሱ ልጀምረ ኢትዮጵያዊ ኦሮሞ ነኝ እኔ ግን ዘሯን ቢጣራልኝ ምናምን ስትይ አታፍብ በርጩማ ኦልፊና አባቱ ቀበታ ይሉ ነበር። አክስቶች የክብርን ወንበር ራስሽ ነው ምትይዙ። የክብርሽን ወንበር እ ራስሽ ሳትይዥ ቀርተሽ ክብርሽን ሳትጠብቂ ቀርተሽ በኔ በመጣብሽ ምንም አይነት ንግግር እኔ ስድብ ሰድቤሻ አላቅ። አንብቤሻለሁ እንደ መጽሐፍ አንብቤሻለሁ። ስድብ ግን ሰድቤሻ አላቅ። አሁን ሰደበች ይላልሽው። ምን ብላ ሰደበችሽ? መልስ የለሽም በሱ ምንልሻል። ምን ብላ ሰደበችሽ ብትባይ መልስ የለሽ። እኔ ግን አንቺ እና ግብረበሮች በማያገባሽ ገብተሽ የሰራሽኝን ነገሮች ሁሉ መጽሐፍ ራሱ ልጽፍበት ይችላል። ቤቴ ገብታችሁ ውስጥ እንጎዳጎዱ እና አሁን ልታይኘው ላልሽ ነገር አንቺ ነፍስ ለምግብ ወርዝ ያደርጋል ብለሽ ታስባለሽ ማለት ነው። አንቺን ግን ምን ይጠቀማለው? ነገርኝ እስቲ። በቁሙ ይሞታል። ምን እንጠቀማል? መንግስት ሥራ መንግስት አንቺ ላይ በጀት ይሄም ትልቅ ብር አይደል? አስር ብር የኢትዮጵያ ብር አስር ብር አውጥቶ አንቺ ላይ ስራ መንግስት እንደሰራ ኤቪደንስ አምጪልኝ። ይሄ መንግስት መውረድ አለበትም ነው። ይሄ መንግስት መውረድ አለበት ብዬ ከሚከራከሩት እኔ ነኝ። መሆኑ አንቺ ላይ አስር ብር አውጥቶ የሰራ መንግስት ካለ እኔም መንግስት ቀማማለሁ። አስር ብር እኮ ነው ብዙ ብር አይደለም። አስር ብር በአሜሪካ ስንት ብር መሰለሽ? አበባ አበባ ዋጋው አበባ ከአበባ የሚያነሰ ነው ከአበባ የቲክቶክ አበባ በኮይን ነው የምንደራ የሚረዳልሽ ያ አበባ ስፔንድ ካረገ ኢትዮጵያ መንግስት አንቺ ላይ እኔ እቃወማለሁ፣ ይህ መንግስት ይውረድልኝ ይላሉ። ይውረድልኝ ይላሉ። ቢኮዝ አላማ የለውማ ይህ መንግስት አላማ የለውም ብዬ ይውረድልኝ ይላሉ። ከዛ ያ ቡርቅ አገባ ያረግሽልን ምናምን አለሽ፣ ከዛን አለቀሽ። ይሰድቡኛል። አሜሪካ ቁጭ ብላ ትሰድበኛለች። እኔ ሰድቤሽ አላቅም። እኔ ሰድቤሽ አላቅም እስከ ዛሬም ሰድቤሽ አላውቅም። ማስረጃ ጂጂንኪያ ስታደብ ማስረጃ አምጡልኝ ማስረጃ አምጡልኝ። ጂጂንኪያ ስታደብ እኔ በነገርሽ ህሊናዬን እንዴት አንቺ ወርዝ አታደርጊም። ህሊናዬን ለማቆሽሽ እኮ ለኃጢአት፣ ወርዝ አታደርጊም እኮ ለኃጢአት። ጤን እኮ ክፉ ስናገር እኮ እኔን ነው የማቆሽሽው እኮ። ወርዝ አታደርጊም ለስድብ። እንደ መጽሐፍ አንብቤሻለሁ ምን አይነት ሴት እንደሆንሽ ከማንበብ አልፌ ለማህበረሰቡ አስተምሬያለሁ። ሕፃናት ልጆችን የምታበላሽ ሴት እንደሆንሽ ተናግሬያለሁ። እና ልጄን አዞ ፈርስቶፎል ስማ፣ ወጡልኝ፣ ስማ፣ ወጣችልኝ ምናምን ትያለሽ። እኔ ጂጂ ኪያ ነው የምልሽ። እስከ ዛሬ ድረስ ጂጂ ኪያ ብዬ ነው የምጠራሽ። ጂጂ ኪያ፣ እንደዚያ ብዬ የምጠራሽ ቁጭ ብለሽ ግን ስም ሊሰጥሽ አይገባም የሚለው አብርሃም ማ ቡርቃ ዝምታ እንቁርቲ ብላ ነው የምጠራኝ። በስሜ በስሜ ያለናጀዶችም እንቁርቲ ብለሽ ነው እየጠራሽኝ የነበረው። ከዛ ሄዳችሁ ሀጫሉን ጠራችሁት። ዛሬ በሀሰት ሀጫሉ ስም እየጠራሽ፣ ሀጫሉ ሲሞት ነው የተተዋወቅኳት ምናምን ምናምን ምን አለ ብታዩስ? አሁን የኦሮሞን ሕዝብ ልብ ለመንካት ነው። እኔ ልንገርሽ፣ እኔ የቲክቶክ ኦሮሞ እኔን መጥላት አይችልም። ያ ያሏ ያ ያሏ፣ ሰው እኮ በድርጊቱ ነው የሚጠላው፣ በድርጊቱ እኮ ነው የሚጠላው። ያ ያሉ፣ አንቺ ማነሽ? ዛሬ ጂጂ ክያን ሰምቶ ያመነ ኦሮሞ ፋኑኤል ገመቹ ጂጂ ክያን እንደደፈርም ማመን አለበት። ዛሬ ጂጂክያን አምኖ እቺ መርስ እንቁርቲ ምናምን ሰው የምታጣላ ያለ ኦሮሞ ያመነ ኦሮሞ ፋኑኤል ገመቹም ጂጂክያን እንደደፈረ ማመን አለበት እኮ። ከአንድ ምላስ እውነትና ውሸት አይወጣም። እውነትና ውሸት ከአንድ ምላስ አይወጣም። ስለዚህ አንቺ የዛሬ የነገርሽን እውነት ከሆነ ፋኑኤልም ደፍሮሻል ብለን እናምናለን። እኔ መከርኩሽ እንጂ አልሰደብኩሽም መከርኩሽ እግዚአብሔር ከጥፋት መንገድ እንድመለስ ያንቺን የሚያጅራ የሚያሳየኝ እንደሷ እንዳትሆኝ ነው እግዚአብሔር ይለኝ በነገርሽ ላይ እንደሷ እንዳትሆኝ ተመለሽ ሚለኝ እግዚአብሔር ነው እና አሁን እኔ መመክርሽ ቤተሰቦች ቤተሰብ ያለሽ ትመስላለሽ ቤተሰብ እኮ ሌሎቹ ቤተሰቦቻቸውን ያሳያሉ አንቺ ቤተሰብ የለሽ ቤተሰብ የለሽ ነው፣ እኛ የምናውቀው አንድ ልጅ እንዳለች ነው። እናቴ ነው የምናውቀው። እናቴ የጥሩ ልጅ ነው። እኔ እሱን ልጅ እኔ ባለጌ አይደለሁም፣ እንዳንቺ እንዳንቺ ባለጌ አይደለሁም እንጂ ከላላሱ እሱ ጋር ስትጣይ ላላ የምትባሏች ወንድ የነበረችውን እህቴ ሆነችዋ። ከእሷ ጋር ስትጣይ ምን እንዳለች ምን እንዳለች እንዳሉሽ ልበላ እንግዲህ ምን እንዳሉሽ ታውቂያለሽ። ምንድን ነው ያለች? ያችኛዋ ላላ ወይ ያለሽ? ምንድን ነው ያለሽ? ላስታውስ። ወይስ ባለጌ ስላሉ እንግልቶ ስለ ልጅሽ ምንድን ነው ያለው? ይቅር እናትዬ መስኪን ልጅ ነው፣ ጸጥ ብሎ የሚኖር ልጅ ነው፣ መልካም ልጅ ነው፣ ጨዋ ልጅ ነው። እናትዬ ይሄ በአንቺ ውርደት የሚሰቃየው ይበቃዋል፣ በአንቺ ውርደት የሚሰቃየው ይበቃዋል ብዬ ነው የተኩት። ገብቶሻል? አንቺ እንዴት አስባችሁታል? የቡባን እኩዮች እኮ ሳሳድ ማለት እኮ ነው። እናቴ ልጇ ነው ቆንጆ ይኸው ልጇ በጣም ትንቃቸዋለች። ስትዋሻችሁ አይምሯችሁ እንደማይሰራ ታውቃለች። በነገራችሁ ላይ ውሸት ማለት ጂጅ 15 16 ዓመት ዋሽታቸዋለች። ገብቷቸዋል። እኔ ሰዋድግ እኔ ሰዋድግ በመኪና ነው ትምህርት ቤት የሄድኩት ምናምን ምናምን። አስተዳደጓን እንግዲህ ይኸው እናቋል አስተዳደገውና እንደበቷ ስታውቃል። የዳ ልጅ መቼም እኔም የዳ ልጅ ነኝ ባይ ዘውዬ ግን አንደበቴ ብልግና የለውም ደሀ ሆና እናቴ አስተዳደግ ነው የማተር የሚያደርገው በነገራችሁ ላይ ድህነት አይደለም ማሚ ማለት ኔ እናት ደሀ ሆና እግዚአብሔርን እዛ ዘነወርቅ ማለት ነው በሆነ ኢላ መቅዲ እነመን አረብ ሲኒ እዛ ሰፈር ያሉት ይሄ ገብረ ክርስቶስ እና የዛ ሰፈር ልጆች ናቸው የሚሳደቡት የደሀ ልጆች ናቸው ደሀ ከሆነ ነው እናቴ የምታስተምረኝ የደሀ ልጅ ነው የሚሳደቡ የለማይ ልጅ ነው የሚሳደቡት ስድብ ካለ ቤትሽ እንዳይወጣ በላይ ያሳደገች እናት እናቴ ማለት እናት ስ ትሳደብን ያላቀ ስድብ አታቅም። እናቴ እንዲህ አይነት አሳድጋይ አንቺን ወርዶ የእናቴን ስም ራሱ ማበላሸቱ ይገርማል። ኖ ናይ የሀብታም ልጅ ስለሆነች ነው ሳምሪ ነግራራ ላይ ሰላሳ ሁለት ቀው በላይ ሾርት እና ሎንግ የምትደራደር ሴትዮ ነበረች። ቢዝነስ የለም ሲቪዋ ላይ ሲቪዋ ላይ እኮ ኔትወርኪንግ ቢዝነስ ባርጌን እንደምታረግ ወርክ አንደር ስትረስ ፉል እና የለም ምንትን የተጨናነቀ ሁኔታ ውስጥ ሆኖ ስራን መስራት እንደሚችል ሎንግ ሲቪ እኮ ነው እንደ ሲቪ። ኤክስፒሪየንስ ሲባል ማለት ነው ታለንት ሲባል ከብሔር ብሔረሰቦች ጋር ተግባብ ሰላሳ ሁለት ቀበሌ ማለት ነው እና ዌር ሲባል ኦፊስ ሲባል ሰሪ ስሪ ነው ሰሪቱ ቀበሌ ወርቅ አንደር ስትሬስፉል ሲዌሽን ባርጌን ማድረግ ቤዝድ ኦን ኢኮኖሚክ ኒድ እና ምናምን

አሁንም የኢትዮጵያ መንግስት፣ አብይ አህመድ ጊፍተሪ ነው። ታውቂያለሽ? ዩዘር የሚባለው ታውቂያለሽ? እዚህ አንበሳ የሚያወርደው እሱ አብይ አህመድ ጊፍተሬ ነው። አብይ አህመድ ብሰማኝ ከሆነ ጂጂ ላይ እንኳን መቼም ወርጄ ወርጄ እንትን፣ አንድ አበባ፣ አንተም ጊፍተሩን አስቸግረሃል። አንድ አበባ ጂጂ ላይ ስፔን እንዳደርግ ጂጂ አስቸገረችኝ ብለህ ጂጂ ላይ ከሰራክ ዩ አሪፍ እወጣለሁ ብለህ ካለህ እዚህ ቤት ሳንቲም አታወጣም።

ለማንኛውም እኔ ከዚህ በፊት የሌሉ ከ2018 በፊት በኋላ የመጡ ኦሮሞዎች የመጣሁት ሰው ሲሰድበኝ መሰደብን ስለምችለው መሰደብን መሳደብ አልችልም፣ መሰደብን ግን እችሏል። አሁን ቆዳዬን ጠንከር ብሏል፣ አድጌያለሁ። ትዝ ይልሻል። ቲክቶክ ላይ ስመጣ ልጆቼን ሰደቡብኝ ብዬ ሳለቅስ እያሾፍሽብኝ ነው ጂጂዬ፣ ልጆቼን ሰደቡብኝ ስልሽ ስልሽ ሳለቅስ ያሾፍሽብኝ፣ በእምባዬ ያሾፍሽ፣ ትከሼ ይሸከማል ስድባው። ልጆቼ ተሰደቡብኝ ብዬ ሳለቅስ፣ የዛን ጊዜ ዊልቸር ላይ ቁጭ ብዬ ነበር ማለቅስ። አራስ ነበርኩ። ከዛን ነገርኳት ትልቅ ሴት ናት ብዬ ነው። በነገርሽ ላይ ትልቅ ሰው ነሽ ብዬ ነው ነገርኩሽ። እንዳሁኑ በደንብ ባቀሽ ላንቺ ብሶት አይነገርም። ላንቺ ክፋት ብቻ ነው የሚነገረው፣ ብሶት አይነገርም። እኔ ሳድግ ትልቅ ሴት ገብቶሻል። የልጅ ልጅ ያየሽ እድሜሽን የቆጠርሽ ሴት ነሽ ብዬ ነው፣ ህሊና አለሽ ብዬ ነው ነገርኩሽ። ትልቅ ሴት ነሽ ብዬ ነው ነገርኩሽ። አንቺ ሳቅሽብኝ። ከዛን ሳቅሽብኝ የሚገርምሽ ነገር ሳቅሽ ከዛም ከስድብ ነፃ ወጣሁ እዚህ እዚ አፕ ላይ ሰው ሰደበኝ ብለሽ ካለቀሽ ይስቁብሻል ይባስ ደካማ ነሽ ዛሬ አስለቅሽሻለሁ ደስ ብሎኛል ነው አዝኜልሻለሁ ነው ያስለቀሰሽ የኔ እንባና የብዙ እናቶች እንባ ስላለብሽ ነው የኢትዮጵያውያን እድማ እንባ ስላለብሽ ነው። የብዙ እናቶች እንባ ስላለብሽ ነው ያለቀሽ የከፋሽ። ህሊናሽ ከሶች ነው እንጂ እኔ በተናገርኩሽ ነገር አይደለም። ህሊናሽ ሁሌ የሚከስሽ ሴት ሜካፖ ሲወልቅ፣ ፊሊተሩ ሲወልቅ፣ ዊጉ ሲወልቅ እራስሽን በመስታወት ስታይ የነዛ እንባ የነዛ እናቶች እንባ ስለሚጨቀጭቅሽ ነው እንጂ እኔም አንድ ተራ ሴት እኮ ነኝ፣ የዲሲ ቦር እኮ ነኝ። ስለዚህ እኔም ብሌም አታርጊ። ህሊናሽ የሚከስሽን ክስ ወይ ቻዩ ወይ መተሽ፣ አታልቅሽ። ወይ ቻዩ መተሽ፣ ግን እኔ ላይ አታልቅሽ። እኔን አስተማሀይተሽ አታልቅሽ። ወርደሽ ወርደሽ በኩርናሽን ክብርሽን እድሜሽን እንትንሽን ጥለሽ ለማኝ ሆነሻል፣ ተለማማጭ ሆነሻል፣ ተለማማጭ ሆነሻል። እሱን ያረኩ የሆንሽው በእኔ ምርጫ አይደለም፣ እኔ አልመረጥኩልሽም። እሱ በራስሽ ምርጫ፣ ሰው በራስሽ ምርጫ። በእኔ ስም እኔ የኔን እንትን በማድረግ አታልቅሽ፣ የኔን ስም አትጥሪ እንዲያለችኝ እንዲያረገችኝ ቤተሰቤ ላይ ሄደች። ቤተሰቤ ብለሽ መጣሪያቸው ሰዎች ደግሞ የኔ ዘመዶች ናቸው፣ ስጋ ዘመዶች፣ ገብጦች ወለጋ ሆቴል ምና ምትያቸው የጆቴ ወርቅ ዘሮች፣ ዘሮቼ ናቸው፣ ስጋ ዘመዶቼ ናቸው፣ የአያቴ ዘር ኦኬ። ጆቴ ወርቅ ግን አንቺ ቢሎቦሼ ነው አርገሽናል። ቢሎቦሼ ሆነናል እኛ እኛ ደሚዶሎች ዘለን ቢሎቦሼ ገብተናል። የት ስታቂ ወለ የት ስታቂ ወለጋ የወለጋ እናትና አባት ካላችሁ የምሬ ነው የምላችሁ እኔ እናትና አባቴ ወለቆች ናቸው። ወለጋ እናትና አባት ካለግ ሚበሉት የሚጠጡት ሚያወሩት ሚያስቡት ሚኖሩት ወለጋ ነው። ይሄንን እንዳትረሱ። እናትና አባቴ ደምዶሎሽ ናቸው። ከእንቅልፋቸው ሲነሱ አሺ አብይ የእሳ ምናምን እያሉ ነው ሲያወሩ የምሰማቸው። እግዚአብሔርን አሺ እንዲሆኑ እኔ ማላውቃቸው ሀገሮች ይጠራሉ ይፈተፈታል። አዲስ አበባ እኮ እየኖሩ አርባ ምናምን አመት አዲስ አበባ ኖረው እናትና አባቴ ስለ ወለጋ ነው የሚያወሩት ሚኖሩት ሚኖሩት ስሄድ በእናትሽ እነዛረኛ ልጆች እኮ ልብስ ያስፈልጋቸዋል የልጆች ልብስ ጭ ምናምን ጋሽ ምን ያገባው ብላችሁ ልታስቡ ትችላላችሁ። ግን እንደዛ ናቸው። የትኛው ወለጋ እናት ነው ያሳደገች? እናውቃቸው ጨዋ ነን፣ መረን የለን። ኦንሊ አፋን መከፍት ወለጋ እኔ ነኝ ያለሁት እኮ እኔ እና ሰውዬ እኮን ያለ ነው ማን አላችሁ። ከወለጋ ሴት እግዚአብሔርን የምናወራው እኔ እና ሰውዬ ነን። ሰውዬ ሄዱ። ባየው እኔ አለው ከዛ የወለጋ ሴበሻን የወለጋ ሴት ተነስታ የወለጋ ሴት ፈርስቶፎል አማች በጣም ይከበራል አማች ሰውዳዳ እ ከተባለ እኔ አሁን የጓደኛ ቤተሰብ በጣም ነው የምወዳቸው፣ በጣም ነው ማከብራቸው። በጣም እንደውም አላቃቸውም እኮ በጣም ነው የምፈራቸው። ሳላቃቸው ማከብራቸው። እንደዛ ነው አማች። እቺ ጭራሽ አማቿን ደፈረች። አዘባችሁት ጭራሽ አማችሁ እንደፈረች። በእኛ ቁስ ሶዳ አታናግሩትም፣ እርሶ እርስዎ ነው የሚባባሉት። ፀጥ ነው ሶዳ ከመጣ አማሽ ከመጣ ወሬ እንኳን ይቆማል።

እኛ አማችን አናናግርም እናናገርም እኮ በጣም መኩራት አለብሽ። አማችሽ ላይ አሁን የወንድ ቤተሰብ መኩራት፣ ማክበር ጸጥ ነው ማለት ያለብሽ። ራስሽን መቆለል አለብሽ ልጅሽ እንድትከበርልሽ።